ሁሉም ሰው የማይረሳው አንድ ገጠመኝ ነበረ። ተወዳጅ ሙዚቃ ወጥታል። ከአንደርግራውንድ ሂፓፕ አርቲስቶች ትንሽ ወጣ እያልኩ እኔ መጣት እና አንደርግራውንድ ላይ ብታይ ኢንካማቸው እንዴት ነው የሚኖሩት? ሁለት ሺህ ዶላር አግኝቼ አውቃለው መገናኛ ሸዋችን ጀምሯል። እንግዲህ በመገናኛ እየተገናኘን የወዲወዳችን የምንጫወትበት ፕሮግራማችን ነው። በቲክቶክ 1.4 ሚሊዮን ፎሎወር ያለው እና በሮያል ይታወቃሉ ዳኒ ሮያል ነው። ዳኒ እንኳን ደህና መጣህ። እስቲ ሮያል እንዴት መጣች? ዳኒ ሮያል ነው የምትባለው? ሮያል የመጣው ከድሮ ድሮ፣ ልጅ እያለሁ ሮያል ከረሜላ ነበር እና በጣም ነው የምወደው። እሱ በከረሜላ ነው የመጣው እና እሱ ከኪሴ አይጠፋም እና በቃ ጀስት ልጆች ሮያል ሮያል ሲሉን ክላስ ውስጥ። ከዛ ፌስቡክ ነበረ በሰዓቱ የነበረ ፌስቡክ ስከፍት ዳኒ ሮያል አልኩት። ከዛ እያደገ መቶ ዛሬ ላይ ደግሞ ግሩፓችን በሮያል ይጠራሉ ማለት ነው። ሮያል ሲባል ይሄ ከሮያል ፋሚሊ እንደዚያ ነበር። ብዙ ትርጉሙን ያወቅሁት አሁን ላይ ነው እሚመስለው። ሮያል ፋሚሊ ምናምን ትርጉሙ ምን እንደሆነ የገባኝ አሁን ነው። በአንተ የመጣው ሮያል ለሙሉ ጓደኞች ግሩፓቹ ሼር ተደረገ። በጣም አሪፍ። እስኪ ዳኒ የት ነው ውልደትህ እድገትህ? እኔ እዚሁ አዲስ አበባ ነው የተወለድኩትኝ። አዲስ ገቢ አካባቢ ማለት ነው። እዚ አዲስ አበባ ነው የተማርኩት። የአዲስ አበባ ልጅ ነኝ። ምን ተማርክ? ሰርቬይንግ ነው የተማርኩት። ሰርቬይንግ። አሁን መንገድ ቀይሳለሁ በደንብ። አሁን ጀስት ቲክቶክ እንደምቀይሰው ማለት ነው። ቀይስሰረበታለ አሁን አልሰሩበት። ልክ እኔ ክላሱን ስጨርስ ኮቪድ እንትን ብሎ ነበር ነበር እና ከዛ በኋላ ወደ ቲክቶክ ገባው። ሰው ሙሉ ለሙሉ ይሄኛውን ስራ ትታል። ፉል ታይሚን ቲክቶክ እና ዩቲዩብ እሰራለሁ። እንዴት የቲክቶክን ፕላትፎርም አገኘው? የመጀመሪያ ቪዲዮ ምንድን ነበር? የቲክቶክ ፕላትፎርም እኔ ቁጭ አይ፣ ዩቲዩብ ነበር የምሰራው እና ዩቲናስ ምናምን በጣም ይሰሩበት ነበር እና ከዛ በኋላ የዳይ ጸጌን አልበም ሰማሁ እና ሙዚቃ መገጣጠም በጣም ነው የምወደው። ከድሮም ጀምሮ ሙዚቃ እሰማለሁ እና ዝም ብዬ በሱ አልበም ጻፍኩትኝ ከዛ ገጣጥሜ ዝም ዝንቤ ፖስት አደረኩት እሺ ፀጌ ፍቅረኛ ነበረች እንዴት ሴት ነበረች የቤት ሰራተኛ ዋው እንዴት አደዳችሁ ታዲያ ምኗን የተመቸ ምኗን የወደድከው ከሆነ ወደ ማታ አካባቢ ሳየው ሀምሳ ሺህ ቪዩ ነበር በዛ ሰዓት ሀምሳ ሺህ ቪዩ በጣም አሪፍ ነበር እና በጣም ደሳለኝ ኮሜንቱም ደሳለኝ ምናምን ከዛ የሆነ ቲቪ ቻናል ላይ ያቀረቡት እሱን አውርደው ከዛ በቃ ሞቲቬት አደረገኝ እየሰራው እየሰራው እንግዲህ አገኘው መኪቴን አልክ በቃ እና በጣም ወደው ቲክቶክን በጣም ነው ማመሰግነው ምክንያቱም ህዝብ ጋር እንድንደርስ መኪናቱ ሆኖኛል እና ዛሬ ያለሁበት ነገር ቲክቶክ በጣም አስተዋጽኦ አለው ጂጂ ለምንድን ነው ምግብ አልበላም አራበሽም ማለት ነው በዚህ ሮያል በሚባለው ስም ማን ማን ነው የሚጠራው? ጸጌ ሮያል አለች፣ ማርቲ ሮያል፣ ቤዚ ሮያል፣ ሌላ ቫስሌል ሮያል አ አራት አምስት ሰው አለ። ቀ ሮያል ሆኗል፣ መጣ ሮያል ቀጥሎ። አንዴ ሁሉም ሰው የማይረሳው አንድ ገጠሜ ነበረ ፍቅር ይዞ ነበር። እራሳ መጣሁ። እኔ ሁሉም ሰው ካረሰው የፍቅር ጉዳይ ነው እና የሆነ ሰዓት ላይ በጣም መነጋገር ሆኖ ነበር ካንቺ መመለየቱ እንዴት እንዴት ልታስቡች አልክ በሰዓቱ እሷ በጣም ቫይራል ነበረች እና ቲክቶክ ላይ እያየዋት ምናም ምናምን ከጓደኞቼ ጋር የአውሪያል ፋሚሊዎች አንድ ላይ ነው የምኖረው እና እናወራዋለን እና እኔ በጣም ትመች ነው ስል ግራ ይገባቸዋል ይሄ ነገር ምናልባት ወደ ሚዲያ ባመጣው ምናም ብያሰብኩኝ ሳያት በጣም ደጋግሜ ማየት ማየት ጀመርኩኝ ምናምን በዞ ፍቅድ ተለከፍኩላለሁ ከዛ ያን ፍቅር ለመግለጽ ዘፈኖች ምናምን በቂ አልመሰሉ። ለምን አለቀሳት? ምን እያሰብኩ፣ ከዛ ታቱ ተሰሯት ታቱ ሰራው። ከጠበቅኩ በላይ የሆነብኝ፣ አልጠበኩም እንደዛ ይሆናል። በጣም አነጋጋሪ፣ እኔ አላረፍኩ እዛ መለሰች። ለምን እንደዚህ በአናቱ? ኧረ ምስኪን የሚያሳዝኑ ስንታሉ ተራዶ ነኝ እኔ፣ ድርጅት ነኝ እኔ። ስንት ዓመት ነው ዳኒ? አዎ 26 ዓመት፣ 26 ዓመት ነው። አዎ እሷ ስንት ዓመቷ ነው? መቼም ማታጣውም ብዬ ነው ያው፣ ፍቅር የያዘው ሰው ስለ ፍቅር ከያዘው ሰው በጣም ብዙ ኢንፎርሜሽኖችን። እድሜውን ካሰብኩማ ፍቅሩ ይለቀኛል ስለማስብ እድሜን አላሰብኩትም ፍቅሩ እንዳይለቅ እኔ አካባቢ ነች ብለህ ነው ራስን ያሳመንከው። ምናልባት እኔ ሳልበልጣት እቀራለሁ። አይ ቲንክ ወይ ብትበልጠኝም በሁለበስ ሀያ ሰባት ዓመት ምናምን ብትሆን ነው እሱ። አይ ቲንክ ዲጂሊ ከሀያ ስምንት ዓመት ትበልጣለች ብዬ አላስብም። ብዙ ዲፍረንስ የለንም። እንደውም እኔ መጀመሪያ ላይ ሳገኛት በአካል እኔ መበልጣት ነበር የመሰለኝ ግን አልሆነ። ታላቅ ነች። ሁለት ነው ለመናገር ታላቅ ነች። የጥጃ ማሰሪያው ስሙ ነው ጉንጉን። እኔ ከወደድኳት ዝንጀሮም ትሁን የታለች። እና አሁን ላይ ወይ ሼፕ ከሆነ ሴት ጋር ወይ ተለቅ ካለች ደግሞ ተነሳብህ ነው ኮሜንቴ በሙሉ እሷንም ተነቀሳት ምናምን የምንቀሳቱን ሀሳብ እንዴት አመጣሁ? በሰዓቱ ቲክቶክ ላይ ምን ለፖስት ብዬ አሰብኩ። በደንብ ህዝቡ ጋር እንዲደርስ ጉዳዩ እየሳስ ለምን አልነቀሳትም ብዬ አሰብኩ። ከዛ ተነቀስኩት። ስነቀሰው እውነትም ካሰብኩት በላይ አሪፍ ሄዱ። ፐርማነንት አለመሆኑ እንዴ፣ እንደዛ ትንሽ ይከብዳል። እንደዚህ ልቤት ሰብሮ ሲመጣ ምን አደርገዋለሁ? እንደዛ ቢሆን በጣም አስቸጋሪ ነበር። የሚሆነው ደግሞ ለመቀየርም ይመች ዲ ጄ ሆነ ወዴት ቀይሯል ደብተር ማድረግ ነው። ቀጠር ቢልም ግን ወደ ስለማላውቅ ከተማ ውስጥ ወዳሉ ዲ ጄ ወንዶች ሌላ ታሪክ በአንድ ወቅት ከዚህ ጋር በተያያዘ እናንተ እዚህ ሮያል የሚባለው ግሩፓች ውስጥ የሆነ ነገር ተፈጥሮ ነበር ተብሏል። ብዚህ ጉዳይ ነገው ከጽጌ ጋር አንዳንድ አለመግባባቶች ተፈጥሮ ነበረ። ኦዲየንሶች የሚሰጡት ፊድባክ አለ ሲያዩ ጀስትኔ እና እሷ ረጅም ጊዜ አብረን ጓደኛሞች ነን፣ አስራ ምናምን ዓመት የሆኑናል አሁን ላይ እና ብዙ ነገር ቲንክ የሚያደርጉት ከእሷ ጋር እንደመሆን ምናምን ነው እና እንዴት ጸጌ እያለች ዳኒ ዲጄ ሊያፈቅራት ቻለ? በቃ እሱ በጣም ነበረ ግራ የገባውና በጣም ወቀጣ ነበረው። እንዴት ታደርጋላችሁ የሚል ጭምጭምታ አለ። ኧረ አታርግ አታረጉ፣ አናረጉ እንደምታረጉ ጭምጭምታ ነው። አተረጋገጠም ከእንዛ ይባል እንጂ፣ ምንም በማላችን ምንም አይነት ግንኙነት የለም። በረደኝ እያለ ሰው ሁሉ ደግሞ እንደለመደ ቲክቶከር ልክ እንደ ስራ ዩቲዩበር ልክ እንደ ስራ የተማሩበትን ወይ ያላቸውን ነገር ወደዛ አድርገው ወደዚህ ሙያ ይገባሉ። ከስራ በላይ ነው። ብዙ ሰው አንደርስታንድ ያደረገው ምንድነው ኢንካማቸው፣ እንዴት ነው የሚኖሩት የሚባሉት በጣም ብዙ ጥያቄዎች። አይ አንተም ይገጥመልው ምንድነው እኔ አሁን ለምሳሌ በተማርኩ በፊልድ ስራ ብትለኝ የሚከፈለኝን ነገር አውቃለው ነው እንዲ፣ ጭራሽ ደግሞ ሊገናኝ አይችልም። ገቢ ገባህ። አሁን ላይ ግን ወደኛ ስትመጣ ቲክቶክ አለ፣ ዩቲዩብ አለ። ሶሻል ሚዲያ ላይ የምናገኘው ኢንካም በጣም አሪፍ ነው። በማስታወቂያው የምናገኛቸው ክፍያዎች ቲክቶክ ላይ አለ፣ እንደገና እንዳልኩ ዩቲዩብ አለና ሶሻል ሚዲያ የሚከፍለንን ወይም የምናገኘውን ኢንካም ያክል በሌላ ስራዎች ላይ አይገኝም፣ እና ለዛ ነው ደስተኛ ሆነ የምትሰራው፣ እና ባለውለታችንም ነው ምንለልን የራስን ህይወት ለመቀየር የቤተሰቦችን ህይወት ቤተሰብን ለማገዝም በጣም አስተዋጽኦ አድርጎልናል። ጥሩ ኦፕሽን ነው ይኸኛው፣ በጣም ከሚባለው በላይ። እንግዲህ ያው ጠይቀው ምናምን ተብሏል፣ ይህን ነገር ምን ያህል አማውንት ሜክ ያደርጋሉ ምናምን የሚለው ነገር፣ አቬሬጅ ንገራቸው። እኔ በራሴ በቲክቶክ በቀን በትልቁ ያገኘሁት ክፍያ ሁለት ሺህ ዶላር አግኝቻለሁ። ሁለት ሺህ ዶላር ማለት ወደ ሁለት መቶ ምናምን ሺህ ብር፣ በጣም ትልቅ አማውንት ነው። ይሄን ያህል በቀን ሜክ ይደረጋል፣ በላይቭ ብቻ እንግዲህ ተመልካቾቻችን ፕሮፌሽናቸውን ወደዚህ ቀረብ የሚያደርጉ ይመስለኛል። ከዚህ በኋላ ትንሹስ? ሁለት መቶ ዶላር ስቲል ጉድ። አዎ እግዚአብሔር። ስለዚህ አሁን አንተ ከወር እስከ ወር ትሰራለህ? ማማ አንዳንዴም ማታገኝባቸው ቀናቶች ይኖራሉ፣ ግን በእንደዚህ አይነት ቀናቶች ኮንስታንት አይደለም። ማስታወቂያ ድርጅት ሲሆንና ግለሰብ ሲሆን የሚያሰራል የተለያየ ነው በፓኬጁ መሰረት ከሰማንያ እስከ መቶ ሺህ ብር ማለት አሁን ለምሳሌ እንትን ሲሆን ግለሰብ ሲሆን መቶ ሺህ ብር፣ ድርጅት ምናምን ሲሆን ግን ያው ከዛ ከፍ ይላል። ለአንድ ቪዲዮ ማለት ነው። ታሪያ እናንተ ናችሁ እየሰራችሁ ያላችሁት። እንግዲህ አሁን እንደምንሰማው ከሆነ በጣም ጥሩ ነው። ሁሉም ነገር ወደ ሶሻል ሚዲያ መጣ። እግዚአብሔር ይመስገን፣ ብዙ ነገሮችን ሶሻል ሚዲያ ላይ ፕሮሞት ማድረግ ይችላለን። አንተ አሁን ገንዘብ ሜክ የምታደርገው በቃ ፕሮባቢሊቲ ከቲክቶክ ነው ከዩቲዩብ ከሁለቱ የሚያመዝ ነው ኢንካም ደረጃ ቲክቶክ ላይ ቲክቶክ ላይ ያመዘናል። ቲክቶክ የሚሰሩ ሰዎች ዝም ብለው ነው የሚባለው ነገር ወይ ደግሞ ስራቸውን ጥለው ወደዚህ ሲመጡ ዱርዬ ነው የምንመስላቸው። አይ ቲንክ ቲክቶከር ሲባል የሆነ አልባሌ ቦታ ላይ የሚውል ሰው ምናምን አድርገው ነው ብዙ ሰዎች የሚስለው፣ ግን አይደለም። በጣም አስተያዎች አሉ፣ ራሴን ጨምሮ ስነግር፣ ቤተሰብ አስተዳዳሪዎች ናቸው ቲክቶከሮች፣ የራሳቸውን ህይወት ለውጠዋል። በስራቸውም ደግሞ ብዙ ደግሞ እየከፈቱ ድርጅቶች ምናምን የሚከፋፍቱ ሰዎች አሉና፣ ፀጉር ቤት የሚከፍቱ ምናም ምናምን፣ አሁን ላይ እያየ ከሆነና ቲክቶከር ሲባል የሚሰጠው ግምትና እኛ ደግሞ ቲክቶከሮች ደግሞ ያሉበት ቦታ የተለያየ ነው። እንደዚህ በቲክቶክ በጣም የምናቃቸው ሰዎች ባክግራውንዳቸው ትምህርት አለ። ብዙዎቹ የዩኒቨርሲቲ ግራጅዌት ናቸው፣ ግን በዛ ዘርፍ ላይ አይደለም ያሉት። ካየሃቸው አይደሉም፣ ወደዚህ ወደ ሶሻል ሚዲያ ገብተዋል። በጣም አሪፍ እንግዲህ አሁን አንተን ምንድን ነው የምንጠብቀው ከዚህ በኋላ? እኔ ምን አስባለሁ፣ ምሳለ ቲቪ ሾ እንዲኖረኝ ይፈልጋለሁ። የራሴ ሾ ከድሮም ጀምሮ የምወደው ነገር ነው። ሞላ ሞላ ድንቦች ቦሻለ ሌላ ስርጉ ይላል ብዙ ሰዎች ልክ እንደናንተ ቲክቶክ ይሰራሉ፣ ኮንተንት አላቸው። ግን እናንተ የተወሰናችሁ ሰዎች ይሄን ያለ አማውንት ሜክ ታደርጋላችሁ፣ ብዙ ሰዎች ደግሞ አያደርጉም። የብዙ ሰው ጥያቄ የምታውቁት ነገር አለ ወይ የሆነ የገባቸው ነገር አልጎሪዝሙ ምናምን አለ ወይ ይሄ ነገር፣ ወይስ ልክ እንደ ማንኛውም ሰው ነው እንትኑ? የብዙ ሰዎች ጥያቄ ስለሆነ ነው ጠይቀ የመሽቀዳደም ጉዳይ ሊሆን ይችላል። ማለት የሆነ ሰው ቀድሞ መጥቶ ከዛላ አዲስ ሰው ሲመጣ እንደዛ እንጂ፣ ላይቭም ስንገባ ወይም ደግሞ የሆነ ፖስት ስታረቅ እኩል ለምታደርገው እና የምትመጣበት መንገድ ይወስኗል። በቃ ስትመጣ ሁሌ የራስን ነገርና አዲስ ነገር ይዛ ከመጣ ሰው ጋር ማገባበትም ምክንያት የለም እንጂ ከሰው እንደዚህ ደብቀ የምትይዘው ነገር አይደለም። ወረዲ የምታውቁት ነገርም ከሰው የተለየ ነገር የለም። ሴቶች ቆንጆ ወንድ ሲያውዲ ሊያረጋቸው ይችላል። አሁን አንዳንድ ቪዲዮዎች አያለሁ፣ ለማህበረሰቡ በጣም ጉዳት ይሆኑ የማይሆኑ መልዕክት የሚያሳልፉ አሉ። ለገንዘባቸው ብቻ ነው እነዚህ ሰዎቹ የሚያዩት። እነዚህ ህጻን ልጆች ያን ነገር እያዩ ልክ እንደ እውነት ይቀበሉት፣ ስክሪፕትን መሆኑን አይታወቅም። ምን ታስባለሁ ምን አስባለሁ መሰለ። አሁን ዩቲዩብ ላይ ስትመጣ የዩቲዩብ ተመልካች አለ፣ ቲክቶክ ላይ ስመጣ የቲክቶክ ተመልካች አለ። ቢቀራረብም የተለያየ ፕላትፎርም ነው ያለው ሁለቱ። ገባ አይደለ? እና ምንድነው አንዳንዴ የምንሰራቸው ስራዎች ህብረተሰቡ ጋር ወርዶ ህብረተሰቡን የሚረብሽ ስራ አልሰራም። እኛም አልሰራም፣ ዩቲዩብ ላይም አይሰራም። ምክንያቱም የምናደርገው አሁን ለምሳሌ ዩቲዩብ ላይ እውነት አሁን ይዘን ስንመጣ ብንጋጭ፣ እኔ ከምንሰራቸው ጓደኞቼ ጋር ስንጋጭ እኛን ነው ይጎዳል። እኔ ምናልባት ከሱ ጓደኛ ጋር ነበረኝ የቆየ ታሪክ እሱን እኔ ያለውን ዙሪያ ነው ሊጎዳ የሚችለው እንጂ ወርዶ ማህበረሰቡን ሊጎዳ የሚችል ነገር አልሰራም። ቲክቶክ ላይ የምስመጣ ህዝቡን ፈን የሚያደርግ ምክንያቱም እኔ አሁን የዛኔ ስነቀስ በጣም ብሶ ሙድ ያዘብኝ። ኢቭን በህይወቴ ለመጀመሪያ ጊዜ አስራ ሁለት ሺህ ምናምን ኮሜንት ያየሁት በዛ ቪዲዮ ነው። አስራ ሁለት ሺህ ሰው ሰው ኮሜንት አድርጎ ሁለት ሚሊዮን ምናምን እንጂ ያለው እና ስድብ ጥርግ አድርገው እየሰደቡኝ እና ቀልድ እንደሆነ ነው አብዛኛው ሰው የጻፈው፣ ሙድ እያስክ ነው እንጂ አለ ቲክቶክ ላይሆን በጣም አሳፋሪ ለማህበረሰቡ የማታሳያቸው ነገሮች ለታናናሾችም የሚከፈቱ እና ከአፋቸው የሚወጣው ቃሎች ምናምን ምናምን ሚዲያ ላይ የማይወጡ ቃላቶች አሉ። እንደዚህ አይነቱን ነገር እኔ አልደግፍም። ግን ደግሞ እኔ የማመጣው ነገር እኔ ጋር ከሆነ የሚቀረው አንተን የማይረጎዳ ከሆነ ምንም ችግር የለውም። ምክንያቱም በጥሩ መንገድ መጠ መወደድ መፈመስ ይቻላል። ያንን አስባለሁ። ዳኒ እጅግ አድርጌ አመሰግናለሁ፣ በጣም አመሰግናለሁ። ጀማሬ እኔም ልጀምር ጅማሪ አስቤ መጨረሻን አህዱ ልበላስ ቃሌ ልጠቁ መዳረሻን የቸኮለ ደግሞ ማፈስ ነውና ነገሩ ሂፕሆፕ አርቲስት ያዝ ቃል አብሮናለ። ያዝ ቃል ስለመጣ ደስ ብሎኛል። በጣም ተወዳጅ ሙዚቃ ወጥቷል። ሂፕሆፕ አርቲስት ኢትዮጵያ ውስጥ ብዙ አሉ። ወይዘብ አሁን ምንድን ነው? እኔም ገና ከአንደርግራውንድ ሂፕሃፕ አርቲስቶች ትንሽ ወጣ እያልኩ እኔ የመጣሁት እና አንደርግራውንድ ላይ ብታይ በጣም ገራሚ ገራሚ ሂፕሃፕ አርቲስቶች አሉ። ሂፕሃፕም ደግሞ ኢትዮጵያ ውስጥ አሁን እየተለመደ እያደገ ነው የመጣው። በጣም የተወደደ ዘፈን አለ አለሜ። አለሜ ደግሞ ሞር በጣም የተወደደ ነው። ሀገርኛም ለዛ ስላለው መሰለኝ። እስኪ አለሜን በልና ተመልካቾቻችን የሚያውቁት አለሜ ላይ እንዲህ ከጀማው ጋር አሁን ለምስ ጀማ ገጠሩ ላይ ጀማ ምናምን አለ አለ ያው፣ ቆመው ስለ እሷ የሚያወራላቸው ነገር አለ እና እሱ ብንቀበለው ደስ ይለኛል። እሺ፣ እኔ ምን ልበል? ረገኝ እንትን አለ የሆነ በቃ እንደማካበድ ማለት ነው። ሐሜት ስለሆነ ነው? ሐሜት አይደለም፣ ኖርማል ስለ እሷ እንትን። ምንድን ነው ብቸኝነቱን እየነገራቸው ነው። ለምናባይ ነው ሴቷ ያለችው ብቸኛ ነው እና ምናባዊ ሴት ይፈልጋል። በቃ ሙሉ የምታደርገውን ሴት ይፈልጋል እና ስለሱ ነው በቃ የሚያወራላቸው ስለዚህ አሁን አረገኝ ትልልኛለህ ጀምሮ አረገኝ ብርድ ብርድ ዳሌን በጽኑ በረደኝ አረገኝ ሀዋቂ ሲሉኝ እንደ ጨቅላ አረገኝ እንዲሁ ከሩቆና ባዶነት ከሚሰማኝ ምን አልመጣልኝ ብድን ከክናፍሬ ስማኝ አረገኝ ጠፋብኝ ጠፋብኝ ግራ ቀኙ እኔ አንቺን ስጠብቅ አስሬ እየነቁተኙ አረገኝ

የጋሽ ፍሬው ኃይሉ እኔ አንቺን ስጠብቅ እየተኙ ነቁ የምትለው አንድ ፓርት ስለወሰድኩት በዛው ያው የእሳቸውን ስም ለማንሳት እና ለመዘከር ነው የፈለግኩት። እኔ አንቺን ስጠብቅ አስሬ እየነቁ ተኙ ፍቅርሽ ፍሬው የታል ኃይሉ ይላል ፍሬው ኃይሉ የሚሆን በግጥም ቡክትቸዋል ዛሉ ወደ ብርዳሌን በስሙ በረደኝ አዋቂ ስሉኝ እንደ ጨቅላ አረገኝ ያኛው ሙዚቃ ሁለተኛው ሙዚቃ ኩራት፣ ኩራትም። አዎ፣ ሞስትሊ ከቪዲዮው ጋርም ያው ሂውመሪ ነገሮች ለመፍጠር እኔ የሞከርኩት እዛ ላይ ሰው ጥሩ ጥሩ ተቀብሎታል። አይደል? አዎ፣ ሶሻል ሚዲያ ላይም በደምብ እያየ ነው። አዎ፣ ሶሻል ሚዲያ ላይም ሌሎች ሰዎችም እየሰሩበት አለሚም ኩራት ላይም እየሰሩ በሳውንዱ የተጠቀሙ ጥፋት ጥፋት ካጠገቧ ጥፋባት ራቅክ መግደልክ እንዲሰማት ብሎ ውስጤ ሰማውና ቀልቤ ትንሽ ራቅ ስል አሳምኛ። ሶስተኛው ምንድን ነው? ሎሚ ደግሞ ከያምሉ ሞላ ጋ ሎሚ የሚል ስራ መጀመሪያ ለቀን ነበር። እሱም ያው ለየት ያለ ፍሎ እና ለየት ያለ ስሜትን ለመግለጽ የሞከር ነው። ሎሚ የናፍቆት ሙዚቃ ነው። በብዛት የምናውቃቸው የትዝታ ዘፈኖች የናፍቆት ዘፈኖች ረጋ ያሉ ካልም ሆነ በቃ ተክዘ የምሰማቸው ነገሮች ናቸው እና ከዛ ስሜት በላይ ሲሆን ደግሞ ናፍቆት የብስጭት ያህል ኧረ ኔሊም በቃ አይነት ስሜት ነው ለመፍጠር የብጥ ነው እና በጣም በንዴት በቃ እየጮኸ ነው። በቃ ሎሚንም እስኪ ያንጎረጉሩልን። ሎሚ አዝማቹ ሎሚ ስሚኝ ስሚኝ ከቻልሽም፣ ከአዝማቹ በኋላ ሞር ወደ ትዝታው ስለሆነ የሚሄደው ብርቱካን በልቼ ያስክሳይ ሎሚ ሎሚ ከውስጥሽ አርምጪ ባክሽል ልቤን ስሚ የባይል ልጅ ውሃ ይጠማታል ከውስጧ ብታለቅስ ማን ይሰማታል እያለ ይቀጥላል ማለት ነው። ክሊፖ ላይ ካየው በብርቱካን ተከብቦ በጣፋጭ ነገር ተከብቤ ነው ያለሁት እና እየጠራ ያለዋት ግን ሎሚን የምትቆመጥ ነው። አንዳንዴ በህይወት ጥቅማቸውን ሳታቅ የምታባርራቸው ሰዎች ይኖራሉ እና ሎሚ ከጣፋጮቹ መሃል ታለየሽብኝ፣ መድኃኒትነትሽ በልጦብኛል፣ ስለዚህ ተመለሽልኝ ነው እያለ ያላት እንደዛ ነው። ሎሚ ለቀናል ኢፒ ማለት ግማሽ ግማሽ አልበም እሱም፣ ያው ጥሩ እየተሰማ ነው። ጥሩ እየተሰማ ነው። አዎ እንግሊዝ ቲ ከኢፒ ወይ ደግሞ ከግማሽ አልበም ውስጥ አንዱ ሙዚቃ በልልኝ፣ በክሊፕ የለቀቅነው አትዋብ የሚል ሙዚቃ አለ። ሶ አትዋብ የሚለው ያው ሙሉ አበሻ ሴቶችን ነው የሚወክለው ብዬ አስባለሁ። ምንም ሳትኳኳል እራሱ እንዲሁ የበራች ናት፣ በጣም ታምራለች ነው ፖይንቱ። እና አትዋቡ ቤቱ መልከ መልካሚቱ አትፈልግ መኳኳል ውብ አድርጎ ፈጥራቷል አትዋ ምን ትዋ በላይ ከተሰጣት ምን ቢጨመርበት ይበልጥ ያምራል እስኪ ንጋት ምንም እሷም አትጣጣርም ገብቷታልና ያላት ውበታ አትቀየርም ይላል ማለት ነው እያለ ይቀጥላል። አጭራጭር ላይ ምንም አትገፋም ቃ እስቲ በጣም ኩራትን በጣም ብሱ ወዱት የሙዚቃው ሀሳብ ምንድን ነው? ከዛ ደግሞ ኩራትን ደግሞ ጀባ በለን። ኩራት የኩራት ሀሳብ ቅድም እንዳልኩ አለሜ ብቸኝነት የተሰመው ሰው አለሙን ሙሉ የምታደርገውን ሴት ወይም ምናባዊ ሚስቴ ብሎ የሚጠራትን እየጠራት ነው። ነሊም ብቸኝነት ይሰምቶኛል ነው። ኩራት ላይ ምንዴት አደረኩት አለሜ ያላትን እንስት መጣች፣ ተዋደዱ። ግን እስቲል በጣም መውደዷን አታሳየውም። ተወዷለች፣ እሱም በጣም ያፈቅራታል፣ ግን መውደዷን አታሳየውም። በጣም ከልክ በላይ እየኮራችበት ነው። እባክሻ ትኩይ ነው የሚላት እዛ ላይ ለጓደኞቹ በጣም እየኮራችበት እንደሆነ የሚነግራቸው ፓርት አለ። አንድ ላይ ብንለው ደስ ይለኛል ለማለህ ነው ማለት ነው። ልጅቷን ልጅት መስላ መጣች። የተሸነፈች ጊዜም ሳይወስድባት እ የከነፈች እኔ እንደናፈኩሽ ውዴ ናፍቀሽኛል ስላት፣ አክብሬ በጋብዝኳት የፍቅር እራት ደም ባክቱ ኩራት ኩራትህ፣ ጾም ያሳድራል ለውንሽ እራት ኩራትህ መግደርደርሽ ነው ወይ ፍቅርም ፍራት ኩራትህ፣ ያልገነባነውን ቤት ቀርመሻ አታፍርሹ፣ ኩራትሽን እባክሽ ቀንሺው እያለ እየተከተላት የከነፈች፣ እኔ እንደናፈኩሽ ውዴ ናፍቀሽኛል ስላት

የሚገፋኝ ሳይሆን የሚጎተኝ ነው ያገኘሁት፣ እና እኔ ጋ ስራ ጥሩ ነው የምሰራው እያሉ ያበረታትኝ፣ ከቤተሰብ ጀምሮ ከጓደኞች ጀምሮ በጣም አመሰግናለሁ። ደስ እስቱዲዮ ድረስ ጠርቶ በነፃ ነው እየሰራልኝ የነበረው። አሁንም ኤፒውንም አብረን የሰራ ነው ያው፣ ምንም ሳልከፍለው ያው ታለንት ብቻ አይቶ አብሮኝ ስለሰራ ደስንም በጣም አመሰግናለሁ። ያው አድማጭም ጥሩ ኮሜንት እየሰጠኝ ስለሆነ በጣም አመሰግናለሁ። ቀናም እዚህ ጠርቶኝ እንግዳ ስላደረጋችሁኝ በጣም አመሰግናለሁ። ክበሩልኝ ይክበሩልኝ። እኛም እናመሰግናለን። ተመልካቾቻችን መገናኛ ፕሮግራማችን እዚህ ጋብቁታል። እንግዳችን ያዝ ቃል፣ አመሰግናለሁ።